የመንፈስ ቅዱስ ስራ የተገለጠበት ወይንም ደግሞ መንፈስ ቅዱስ በሙላት በሰዎች ሕይወት ላይ የተገለጠበት ክፍል ነው። እንግዲህ ከሐዋርያት ሥራ ምዕራፍ ሁለት በኋላ ሐዋርያቱ በተለያየ የዓለም ክፍል ውስጥ በኢየሩሳሌም፣ በይሁዳ እስከ ምድር ዳርቻ የተባለውን ጉዞ የጀመሩበት ደግሞ ፍሬያማ የሆነ አገልግሎት ውስጥ የገቡበት ዘመን ነው። ይህ ቆርኖሊዎስ ይሄድበት የነበረው አካሄድ እግዚአብሔርን በመፍራት ዘወትር በመጸለይ ደግሞም እጅግ ምጽዋትን በማድረግ እግዚአብሔርን ምን የሚል ሰው ነበር? የሚያከብር፣ ያለውን የሚያካፍል፣ ደግሞም እግዚአብሔርን የሚፈራ ሰው። ዛሬ የእግዚአብሔር ወዳጅ ከሆናችሁ እግዚአብሔርን የምታመልኩት ከሆነ በእውነት የምትፈልጉት ከሆነ ጸሎታችሁ ይሰማል። ጸሎታችሁን እንዲሰማ ግን እግዚአብሔርን ማምለክ ከእናንተ ይጠበቃል። እግዚአብሔርን ለማምለክ እግዚአብሔርን ማወቅ ያስፈልጋል። አሁን ባለንበት ዘመን፣ ድፍረት የበዛበት ዘመን ላይ ያለ ሰው እግዚአብሔርን ከመፍራት ይልቅ ወደ ድፍረት ሕይወት የገባበት ማንምን ምን ያገባዋል የሚልበት የመሳፍንት አይነት ዘመን ላይ ያለ ሰው መልካም መስሎ የታየውም ሁሉ ያለማንንም ከልካይ እንደወደደ የሚያደርግበት ዘመን ላይ ያለ ይሄ ሰው ግን እግዚአብሔርን ምን የሚል ይላል የሚፈራ በጽድቅ የምትጸልዩ ሰዎች ጸሎታችሁ ተሰምቷል። በንጽህና የምትጸልዩ ሰዎች ጸሎታችሁ ተሰምቷል። እግዚአብሔርን በመፍራት የምትጸልዩ ሰዎች ጸሎታችሁ ተሰምቷል። እግዚአብሔርን በማክበር የምትጸልዩ ሰዎች ጸሎታችሁ ተሰምቷል። ዛሬ የማገለግለው ክፍል የሐዋርያት ስራ ምዕራፍ አስር ነው። እግዚአብሔር የሰጠኝ በዚህ ቃል መሰረት ጸሎታችሁ ይሰማል። በዚህ ክፍል ላይ ቆርኖሌዎስ የሚባል አንድ ሰው አለ። ይህ ሰው ጸሎቱ በተለየ መንገድ የተሰማለት ብቻ ሳይሆን በተለየ መንገድ የጸሎቱ መልስ የተመለሰለት ሰው ነው። የሐዋርያት ስራ ምዕራፍ አስር ከቁጥር አንድ ጀምሮ እንዲህ ይላል በቂሳሪያም ኢጣሊቄ ለሚሉ ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔር ሁል ጊዜ የሚጸልይ ነበረ። ከቀኑም ዘጠኝ ሰዓት ያህል ቆርኔሊዮስ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በእርግጥ በዓይኑ አየ። እርሱም ትኩል ብሎ ሲመለከት ደንግጦ፣ ጌታ ሆይ ምንድን ነው አለ። መልአኩም አለው፣ ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አድረገ። አሁንም ወደ ኢዮጴ ሰዎችን ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርግ የሚገባህን እርሱ ይነግርሃል አለው። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮች እግዚአብሔር የሚያመልኩትን አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው፣ ወደ ኢዮጴ ላካቸው ይላል። ክብር ላይ ኢየሱስ ሲሆን ያምሉ ክፍሉን ስታነቡት በዚህ መጽሐፍ ላይ ያለውን ዋና የእግዚአብሔርን ሀሳብ ታገኙታላችሁ። በዚህ ክፍል ላይ ዛሬ የማገለግልበት ርዕስ ጸሎታችሁ ተሰምቷል በሚል ርዕስ። እስቲ ጸሎቴ ተሰምቷል በሎ በቃ ጸሎታችን ተሰምቷል። ጸሎትን እግዚአብሔር ሲሰማ ምን ይሆናል የሚለውን ነገር እናያለን። በዚህ ክፍል ላይ ሁላችንም እንደምናውቀው የሐዋርያት ስራ መጽሐፍ የመንፈስ ቅዱስ ስራ የተገለጠበት ወይንም ደግሞ መንፈስ ቅዱስ በሙላት በሰዎች ህይወት ላይ የተገለጠበት ክፍል ነው። እንግዲህ ከሐዋርያት ስራ ምዕራፍ ሁለት በኋላ ሐዋርያቱ በተለያየ የዓለም ክፍል ውስጥ በኢየሩሳሌም በይሁዳ እስከምድር ዳርቻ የተባለውን ጉዞ የጀመሩበት ደግሞ ፍሬያማ የሆነ አገልግሎት ውስጥ የገቡበት ዘመን ነው እና ይሄ መቶ አለቃ በቂሳሪያ ጣሊቄ ለሚሉ ጭፍራ የመቶ አለቃ የሆነ ቆርኖሊዮስ የሆነ ሰው ይህ ቆርኖሊዮስ ይሄድበት የነበረው አካሄድ እግዚአብሔርን በመፍራት ዘወትር በመጸለይ ደግሞም እጅግ ምጽዋትን በማድረግ እግዚአብሔርን ምን የሚል ሰው ነበር የሚያከብር ያለውን የሚያካፍል፣ ደግሞ እግዚአብሔርን የሚፈራ ሰው። ስለዚህ እግዚአብሔር ጸሎቱን የማንን ነው የሚሰማው? የሁሉም ጸሎት ይሰማል ወይ ካላችሁኝ እግዚአብሔር የሁሉንም ጸሎት አይሰማም። እግዚአብሔር የማንን ጸሎት ይሰማል? የሦስት አይነት ሰዎችን ጸሎት ይሰማል። የመጀመሪያው በዚህ ክፍል ላይ እግዚአብሔርን ምን የሚል ይላል? የሚያመልክ እግዚአብሔርን ምን የሚል የሚያመልክ ነው። ይሄ ሰው የሮም ወታደር ነው። በወቅቱ ለነበረው ስልጣን የነበረው ሰው ነው። የዳነ ሰው አይደለም፣ የኢየሱስ ክርስቶስ ተከታይ አይደለም፣ ግን የእግዚአብሔር ወዳጅ የሆነ ሰው ነው። ዛሬ የእግዚአብሔር ወዳጅ ከሆናችሁ፣ እግዚአብሔርን የምታመልኩት ከሆነ በእውነት የምትፈልጉት ከሆነ ጸሎታችሁ ይሰማል። ጸሎታችሁን እንዲሰማ ግን እግዚአብሔርን ማምለክ ከናንተ ይጠበቃል። እግዚአብሔርን ለማምለክ እግዚአብሔርን ማወቅ ያስፈልጋል። እግዚአብሔርን ለማምለክ ለእግዚአብሔር የሚገባውን ህይወት መኖር ያስፈልጋል። ስለዚህ የመጀመሪያው እግዚአብሔር አምላክ የማንን ጸሎት ይሰማል ካላችሁ፣ ምን የሚሉትን የሚያመልኩትን፣ ለእሱ የሚገባውን ክብር የሚሰጡትን ሰዎች ጸሎት ይሰማል። ስለዚህ ቆርኔሌዎስ እግዚአብሔርን ምን የሚል ሰው ነበር? የሚያመልክ ነበር። ሁለተኛው እግዚአብሔርን ምን የሚል ይላል? የሚፈራ አሁን ባለንበት ዘመን ድፍረት የበዛበት ዘመን ላይ ያለ ሰው እግዚአብሔርን ከመፍራት ይልቅ ወደ ድፍረት ህይወት የገባበት ማን ምን ያገባዋል የሚልበት የመሳፍንት አይነት ዘመን ላይ አለ። ሰው መልካም መስሎ የታየውን ሁሉ ያለማንም ከልካይ እንደወደደ የሚያደርግበት ዘመን ላይ አለ። ይሄ ሰው ግን እግዚአብሔርን ምን የሚል ይላል የሚፈራ። ከተመሰከረላችሁ አይቀር እግዚአብሔርን የምትፈራ በሚል ተመስከረላችሁ፣ እግዚአብሔርን የሚፈራ በሚል ተመስክሮልህ ዘመናችሁ ይጠቅላል። በዚህ ክፍል ላይ ቆርኔሊዮስ እግዚአብሔር ራሱ የመሰከረለት እኔን የሚፈራ ነው አለ እግዚአብሔርን መፍራት ወደ ህይወት ይመራል ይልና የሚፈራውም ጠግቦ ይኖራል ያ ብቻ አይደለም የጥበብ መጀመሪያ እግዚአብሔርን መፍራት ነው ቅዱሱንም ማወቅ ማስተዋል ይልና ዘመን በእኔ ምን ይላል ይበዛል በማን በእግዚአብሔር እግዚአብሔርን መፍራት ማለት ለእግዚአብሔር የሚገባውን ክብር መስጠት ማለት ነው እግዚአብሔርን መፍራት ማለት እግዚአብሔር ከሌለበት ነገር መራቅ ማለት ነው። እግዚአብሔርን መፍራት ማለት ለእግዚአብሔር የሚገባውን በየእለቱ ማድረግ ማለት ነው። መታዘዝ ማለት ነው። ስሚት ማድረግ ማለት ነው። ስለዚህ እግዚአብሔርን በመፍራት ህይወታችን ይባረክ። ስለዚህ ሁለተኛ እግዚአብሔር የማንን ጸሎት ይሰማል? እግዚአብሔርን የፈሩ ሰዎችን ጸሎት እግዚአብሔር ይሰማል። ዛሬ በኢየሱስ እግዚአብሔርን የምትፈሩ ሰዎች ጸሎታችሁ ተሰምቷል። እግዚአብሔርን የምትወዱ ሰዎች እግዚአብሔርን የምታከብሩ ሰዎች፣ ለእግዚአብሔር የምትታዘዙ ሰዎች ጸሎታችሁ ተሰምቷል። ልክ እንደ ቆርኔሊዮስ። ዛሬ ቆርኔሊዮስ የለም በቃ። የዘመኑ ቆርኔሊዮሶች የሚፈሩት ናቸው። የዘመኑ ቆርኔሊዮሶች ለእግዚአብሔር አምልኮን የሚያመጡ ናቸው። የዘመኑ ቆርኔሊዮሶች ከአጥቃትና ከበደል የራቁ ናቸው። እግዚአብሔር በዚህ ህይወት ይባርከን። ሌላኛው ሶስተኛው፣ ለህዝብም እጅግ ምጽዋትን የሚያደርግ ነበር። ለህዝብም እጅግ ምጽዋትን ማለት ሰውየው እኮ ስላለው አይደለም፣ የሚሰጥ ልብ ስላለው ካለው ላይ የሚያካፍል። እጅግ የሚለው ቃል ዘወትር ካለው ነገር ለመስጠት ምን ያለ ነው የተዘጋጀ ሰው ነው። እያለው የለኝም አይልም። ገና ሰጠኝ እስኪባልም አይጠብቅም። ያለውን በሙሉ እጅግ ያካፍላል። አንዳንድ ሰው ተርፎት የመስጠት ልቤን ነው። አንዳንዱ ደግሞ እንደዛይ ሴት ትዳሯን ሰጠች። የተባለችው ሴት ኖሯት አይደለም ቀጥሎ ምንም በሌላት ነገር ላይ የሰጪነቷ ልክ የታየበት ነው። ዛሬ እግዚአብሔር አምላክ በሚሰጥ ልብና በሚሰጥ ማንነት ይባርካችሁ። እጅግም ምጽዋትን የሚያደርግ ነበር ይልና፣ አራተኛው ኳሊቲው የዚህ ሰው ምንድን ነው ካላችሁ ዘወትር ወደ እግዚአብሔር የሚጸልይ ነበር ይል። መቼ መቼ? ሁል ጊዜ የሚጸልይ ነበር። ሁልጊዜ የሚጸልይ ማለት ቢመችም ይጸልያል ባይመቸውም ይጸልያል ቢያጣም ይጸልያል ቢያገኝም ይጸልያል ቢሞላም ይጸልያል ቢጎልም ይጸልያል ዘወትር ሳታቋርጡ ምን በሉ ይላል መጽሐፍ ቅዱሳችን ጸልዩ ከዛ ወደ ፈተና ደግሞ እንዳትገቡ ምን በሉ ጸልዩ ከዛ ዘወትር በምን ጸልዩ ይላል ደግሞ በመንፈስ ጸልዩ በልምድ አይለንም በመንፈስ ጸልዩ ይለናል ሰው ላይ ያውቃችሁ ይችላል። እግዚአብሔር ማን በምን መንፈስ እንደሚጸልይ ግን ያያል። ታስታውሳላችሁ፣ ሁለት ሰዎች ወደ መቅደስ ገቡና ለመጸለይ ነው የገቡት። አንዱ ፈሪሳዊ ነው፣ አንደኛው ደግሞ ኃጢአተኛ ነኝ ብሎ የሚጸልየው። እና ኃጢአተኛ ነኝ ብሎ የሚጸልየው ሰው ደረቱን እየደቃ እኔን በደለኛውን ይቅርብልኝ እያለ ቀና ብሎ ለማየት እንኳን አልደፈርም። ያኛው ግን እንደዚህ ኃጢአተኛ ስላላደረከኝ አመሰግናለሁ እያለ ሲጸልይ የትኛው እንደጸደቀ ታውቃላችሁ ኃጢአተኛ ነኝ ይቅር በለኝ ብሎ ይጸልያል እውነተኛ ጸሎት ማለት ሌላውን በማንኳሰስ የራሳችሁን ነገር ከፍ አድርጋችሁ የምትጸልዩበት ህይወት አይደለም ራሳችንን ለእግዚአብሔር የምናስገዛበት ጸሎት ነው ስለዚህ ቆርኔሌዎስ ይጸልይ የነበረው ጸሎት ዘወትር እግዚአብሔርን ደስ የሚያሰኝ ጸሎት ነው ያለ ቂም የሆነ አንዳንድ ሰው የሀያ ዓመት ቂም ልቡ ላይ ይዞ ጸሎቱን እያስረዝማል የአርባ ዓመት ቂም አለ። የአምስት ዓመት ቂም አለ። አጠገቡ ያለው ወንድሙን፣ እህቱን፣ ቤተሰቡን ይቅር ሳይል፣ ጎረቤቱን ይቅር ሳይል እግዚአብሔርን ይለምነዋል። እግዚአብሔር እንዲህ አይነት ጸሎት አይሰማም። ስለዚህ ጸሎታችን በምን መሆን አለበት? በጽድቅና በቅድስና በንጽህናና በፍጹም ትህትና መሆን መቻል አለበት። ለዚህ ነው የቆርኔሌዎስ ጸሎት የተሰማው። እግዚአብሔር ሊሰማው የሚችል ማንነት ያለው ሰው። እግዚአብሔር በዚህ ይባርከን። እግዚአብሔር በሚሰማው ጸሎት ይባርካችሁ እግዚአብሔር በሚያደምጠው ጸሎት ይባርካችሁ። እግዚአብሔር አይቶ ደስ በሚሰኝበት ጸሎት ይባርካችሁ። አራት አይነት ኳሊቲዎችን አይተናል። የመጀመሪያው የቆርኖሊዮስ ኳሊቲ ምንድን ነው አልኳችሁ? ብቅ የሚያመልክ ነው። ሁለተኛው ኳሊቲው ምንድን ነው? እግዚአብሔርን የሚፈራ። ሶስተኛው እጅግ ብዙ ምጽዋትን የሚያደርግ። አራተኛው በንጽህና የሚጸልይ ነው። የእንደዚህ አይነት ሰዎች ጸሎት ይሰማል። የእንደዚህ አይነት ሰዎች ጸሎት ይሰማል። እግዚአብሔር ፈጥኖ ይመጣላችኋል። በንጽህና ከጸለያችሁ፣ በፍጹም ቅድስና ከጸለያችሁ፣ እግዚአብሔርን በመፍራት እንደ ቃሉ ከጸለያችሁ የእናንተ ጸሎት አይዘገየም። ለምንድን ነው የብዙ ሰው ጸሎት የሚዘገየው ሲባል እንደ ቃሉ አይደለም የሚጸለዩ ደስ እንዳለው ነው የሚጸልዩ። እግዚአብሔር ያለ ቃሉ አይገኝም። ለዚህ ሰው መልአክ መጣለት። ከቀኑም ዘጠኝ ሰዓት ያህል ቆርኔሌዎስ ወይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በምን አየ ይላል። በግልጽ ነው ያየው፣ እና በጣም ደንግጦ ፈርቶ ነበር የሚያየው። ነገር ግን መልአኩ ምን አለው? በጣም ደስ ይበል አለው። ጸሎት ምን ብሏል? ተሰምቷል። በጽድቅ የምጸልዩ ሰዎች ጸሎታችሁ ተሰምቷል። በንጽህና የምትጸልዩ ሰዎች ጸሎታችሁ ተሰምቷል። እግዚአብሔርን በመፍራ የምትጸልዩ ሰዎች ጸሎታችሁ ተሰምቷል። እግዚአብሔርን በማክበር የምጸልዩ ሰዎች ጸሎታችሁ ተሰምቷል። መልአኩ ማለት ጸሎትና መስዋዕትን በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። የመጀመሪያው ጸሎት አረገ የተባለለት ሰው ቆርኔሊዮስ ነው። ከዘፍጥረት እስከ ራእይ ጸሎቱ አረገ የተባለ ሰው የለም። ጸሎቱ ተመልሶላል፣ ጥያቄ ተመልሶላል፣ ጥያቄ ተመልሶልሻል የተባሉ ሰዎች አሉ። አርጓል የተባለ ግን ብቸኛ ሰው በእግዚአብሔር መዛግብት፣ በእግዚአብሔር ሙዚየም ውስጥ የቆርኔሊዮስ ጸሎት እስካሁን አለ። ምን ተደርጎ ካላችሁ ሪከርድ ተደርጎ ተቀምጧል። ዛሬ የአንዳንዶቻችሁ ጸሎት በእግዚአብሔር መዛግብት ውስጥ ይቀመጣል። እግዚአብሔር ዘወትር የሚያየው ሆኖ ይቀመጣል። ከመልስነት ባለፈ እግዚአብሔር ፈገግ የሚልበት ሲያየው ደስ የሚሰኝበት ሲያየው፣ ከመለሰለት ብቻ ሳይሆን እንዲህ አይነትም ሰው አለ የሚያስብል ጸሎት። ቆርኔሌዎስን ያለው እንደዚህ ነው። ጸሎት በእግዚአብሔር ፊት ለመታሰቢያ እንዲሆን ማለት በእግዚአብሔር ፊት ዘወትር የሚታይ እንዲሆን ማለት ነው። አረጋል ከዛ ግን አሁንም፣ ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስጠራ። እርሱም በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ በእንግድነት ተቀምጧል። የእኛ አምላክ መልስ ሲመልስ ግራሚ ያጋባ መልስ መልሶ አያውቅም። በግልጽ መንገድ ይባርካቸዋል። የእናንተ ነገር የት እንዳለ ይነግራቸዋል። የእናንተ መልስ የቱ ጋር እንደተቀመጠ ይነግራቸዋል። ስለዚህ በቁርበት ፋቂው ኢዮጴ ስትሄድ ኢዮጴ ሄዶ ደግሞ የኔ መልሴት ነው ብሎ ድጋሚ ጾም ጸሎት እንዳይገባ በቁርበት ፋቂው ቤት ነው ያለዋል። የምትፈልገው ሰው መልስክን ይዞ የተቀመጠው ሰው የተቀመጠው ቦታ እዚህ ነው አለ። ከዛ በኋላ በጣም የሚወደውን አጠገቡ ያለውን ሰው አይደለም እግዚአብሔር የነገረው የእግዚአብሔር ምርጫ የሆነውን ሰው ነገረው። አንዳንዴ ለመልሶቻችሁ የሆነ የምትጠብቁት ሰው ላይ መልስላችሁ ይችላል። ባልተጠበቀ ሰው ሰማይ ይመልስላችኋል። እስቲ መልሴ ከና አድራሻው ይመጣል፣ በሉ መልሳችሁ ከና አድራሻው ይመጣል። እርሱም በባህር አጠገብ ባለው በቁርበት ፋቂ በስሙ ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግራል። ማን ነው የሚነግረው? ጴጥሮስ። ጴጥሮስ የተቀመጠው በእንግድነት ነው። በእግዚአብሔር ዓለም ውስጥ ደግሞ የአንድን ሰው መልስ ይዞ ቁጭ ለሰዋለ ማን ነው እሱ? ጴጥሮስ ነው። ስለዚህ ጴጥሮስ ደግሞ በዘጠኝ ሰዓት የተጸለየውን የመጣውን መልስ አያቅም። እግዚአብሔር ግን ራእይ ያሳየው። ራእዩ ምንድነው? ከሰማይ ሸማ ሲወርድ አራት እግር ያላቸው እንስሳቶችን አርደብላ ላይ የሚል ራእይ ያየ እና ና እሱ ጸልዮ ከተነሳ በኋላ እርቦ ስለነበር ወደ ስገነት ለጥሞና ሄዶ ነበር ይላል ሙሉ ክፍሉን ስታነቡት እና በዛን ሰዓት ላይ ይህንን ሦስት ጊዜ ተደጋግሞ አየው አልገባውም። አልገባው ልክ ይህንን እያሰላሰለ እያለ በር ተንኳኳ። የቆርኔሊዎስ መልእክተኞች በር ላይ ቆመዋል። ጴጥሮስ የተባለው ስምዖን በዚህ ነው ወያለው አው ግቡ በሏቸው አለ። ለምን ሲባል ቀድሞ ራእይ አይቷል። እግዚአብሔር ከማትግባቡት ሰው ጋር አያገናኛችሁም። እግዚአብሔር አብሯችሁ ከማይራመድ መንፈሱ ካላደገ ሰው ጋር አያገናኛችሁም። ምክንያቱም ቆርኖሊዎስን ሂድ ይመጣልሃል ሲለው መልእክተኛ ሲልክ የማይመጣ ሰው ጋር አይደለም የላከው እግዚአብሔርን የሚሰማ ሰው ጋር ነው የላከው። እግዚአብሔር ከዚህ በኋላ እንደዚህ ያደርጋል። ነገራችሁን የሚያቀሉ ሰዎች ያገኟቸዋል። ነገር የሚያቀሉ ሰዎች ያገኟቸዋል። አቅጣጫን የሚያሳዩአችሁ ሰዎችን እግዚአብሔር ያገናኛቸዋል። በመንገዳችሁ ላይ ልፋትና ድካም የሆኑ ሳይሆኑ እረፍትና በረከት የሚሆኑ ሰዎች ይመጣሉ። እረፍትና እረፍትን የሚያመጡ ሰዎች በሕይወታችሁ ይመጣሉ። ከዛ በኋላ ነገሩን ጠየቃቸው። ለምን እንደመጡ ነገሩት ይላል። ከዛም አብሯቸው ሄደ ይላል። ምክንያቱም እግዚአብሔር ለአህዛብ ወይንም ላይሁድ እንዳያዳላ አውቄያለሁ አለ። ለምን ሲባል አርደ ብላ ሲለኝ፣ እኔ ቅዱስ ያልኩትን አንተ እርኩስ ለምን አልካለው? እግዚአብሔር ላይሁድ የሆነው መዳን ለአሕዛብም እንደሚሆን በዚህ ክፍል ውስጥ እንመለከታለን። ከዛ በኋላ ደረሱ ይላል አደለ። ከደረሱ በኋላ ቆርኖሊዮስ ቤተሰቦቹን፣ ወዳጆቹን ሰብስቦ ነው የጠበቀው። ነገሩን ደግሞ አስረዳውና አንድ ነገር አለው፣ በእርግጥ እግዚአብሔር የሚልህን ልንሰማ በዚህ ያለናል። እግዚአብሔር የሚለውን ለመስማት ተዘጋጁ፣ እንጂ እግዚአብሔር የሚናገርባቸው ሰዎች አሉት። እግዚአብሔር የሚለውን አንዳንድ ሰው ለመስማት የሚፈልገው የሚፈልገውን ነው እንጂ እግዚአብሔር የሚለውን አይደለም። አሁን ቆርኔሊዮስ እንዲያለው የምፈልገውን እንድትነግረኝ አይደለም ማለት እግዚአብሔር የሚፈልገውን እንድትነግረኝ ጠብቅ ያለው። እግዚአብሔር የሚፈልገውን ሊነግረው ነው የመጣው። ከዛ በኋላ ምን አለ ይላል። የእግዚአብሔርን ቃል ካገለገላቸው በኋላ ካካፈላቸው በኋላ እጅ ጭኖ ሲጸልይ መንፈስ ቅዱስን ተሞሉ ይላል። በጣም ገረመውና፣ እንዲህ ያለ እነሱም እንደኛ መንፈስ ቅዱስን ተቀበሉ። ሙሉ ክፍሉን አንብቡት። እግዚአብሔር ጸሎታችሁን ሲመልስ ሶስት ነገር ይሆናል። ይህን ተናግሬ ጸል ያለው። የመጀመሪያው እግዚአብሔር ጸሎታችሁን ሲመልስ የሚያደርገው ለሰው ያልሆነ ለእናንተ መሆን ይጀምራል። በማንም የህይወት ምዕራፍ ውስጥ ያልተመዘገበ ከዛ በፊት ጸሎቱ አረገ የተባለ ሰው የለም። በቆርኔሌዎስ ህይወት ላይ አዲስ ምዕራፍ ጀመረ። በህይወትሽ አዲስ ምዕራፍ ይጀምራል። እግዚአብሔር ሴት ለሰው ያልሆነን አንቺ ህይወት መሆን ይጀምራል። ለሆኑ ሰዎች ያልሆነን እግዚአብሔር በህይወትሽ ያደርጋል። በአንተ ህይወት በሆነ ሰው ህይወት ያልጀመረን ነገር ያደርጋል። በማንም ህይወት ከዚህ በፊት ያልተመዘገበ ሪከርድን። የሆነ ድምፅ መጣለት። ቆርኔሌዎስ አለ መታሰቢያ ነው። ከመልስ ባለፈ በእግዚአብሔር መዛግብት ውስጥ ገብተሃል አለ። ሁለተኛው እግዚአብሔር አምላክ ሰዎች ይሰጣችኋል፣ ለሲዝሉ የሚሆን ሰው ወደ እናንተ ያመጣል። ልክ ዳዊት ጠላት ሆኖ ሳኦል በተነሳበት ወቅት ከጠላት ቤት ወዳጅ ሰጠው። ከሚጠላው ቤት፣ ሊገለው ከሚፈልገው ቤት፣ ሊያጠፋው ከሚፈልገው ቤት እግዚአብሔር ዮናታንን ሰጠው። በነብሱ ተዋውሎ የማን ወዳጅ ሆነ ይላል፣ የዳዊት ወዳጅ ሆነ? እግዚአብሔር በነፍሳቸው ተዋውለው የሚከተሉ ወዳጆች ይሰጣቸዋል። ቅን የሆኑ ወዳጆች ይሰጣቸዋል። የማይቀኑባችሁን ወዳጆች ይሰጣቸዋል። የማይበቀሏችሁን ወዳጆች ይሰጣቸዋል። መንገድ ላይ ትተዋችሁ የማይሄዱትን ወዳጆች ይሰጣቸዋል። የማይክዷችሁን ወዳጆች እግዚአብሔር ይሰጣቸዋል። ምክንያቱም በአንዳንዶቻችሁ ሕይወት ላይ ክደት የበዛበትን ዘመን እግዚአብሔር የሚሰርዝ ወዳጅነት ሰጣሉ ስለሚለኝ ሂደት የበዛበትን ዘመን የሚሽር ወዳጅነት እግዚአብሔር ይሰጣቸዋል። ስለዚህ ሁለተኛው ሰው ሰጠው። ሂድና አለው ወደ ኢዮጴ ሰዎች ልከ ማንን አስመጣ? ጴጥሮስን። እሱ ምን ያሳያል? መንገድ። ይሄ ሰው በእግዚአብሔር የተመረጠ ነው። ለቆርኔሊዮስ የወቅቱ ሰው ሲዝናል የሆኑ ሰዎች አሉ፣ ዴስቲኒ ሄልፐሮች አሉ፣ በርደን ባርየሮች አሉ። ሪል የሆኑ ሰዎችን ወደ ላይፋችሁ ያመጣል። ሶስተኛው እግዚአብሔር አምላክ ካየላችሁ ክብር ጋር ያገናኛችኋል። ካየልን ክብር ጋር ከነገረን ጋር ትደርሱበታላችሁ። ካለን ጋር ብቻውን እየመራ ያደርሰን የነገረን ምንም ሩቅ የመሰለን ቢሆንም እግዚአብሔር የተናገረውን ግን ከማድረግ የሚከለክለው የለም። ያለኝ ይሆናል በሉ፣ እስኪ አምናችሁ በሉ። ያለኝ ይሆናል በሉ፣ አምናችሁ በሉ። ያለኝ ይሆናል እግዚአብሔር እንዲህ ስለሚለይ የማይሆን የሚመስላቸውን ነገር ላደርግ መጥቻለሁ። ሚሆን የማይመስላችሁ ነገር የሚፈጸም የማይመስላችሁን ነገር እግዚአብሔር መፈጸም ይጀምራል። አካል ማስያዝ ይጀምራል። ቆርኔሊዮስ በቅንነት እንደው ጸለየ እንጂ መልአክ መጥቶ በዚህ ልክ ይናገረኛል ብሎ አላሰበም። ጴጥሮስ ወደ እኔ ይመጣል ብሎ አላሰበም። አእማድ ነው። ጴጥሮስ በወቅቱ በጣም የሚታወቅ በእስራኤል ውስጥ የተከበረ የእምነት ውስጥ ትልቅ ስፍራ ያለው ሰው ይሄ ሰው ጋር ተኬዶ እንጂ ና ተብሎ ተጠርቶ አያውቅም። እግዚአብሔር ለጴጥሮስም ትህትና እያስተማረው ነው። እግዚአብሔር በእናንተ ምክንያት ትህትና የሚያስተምራቸዋል። እግዚአብሔር በእናንተ ምክንያት ቅንነት የሚያስተምራቸዋል። እግዚአብሔር በእናንተ ምክንያት ተንኮልን የሚያስጠላቸው ሰዎች አሉ። አመፅን ከላያቸው ላይ የሚያስወግድላቸው ሰዎች አሉ። እርኩሰትን ከሕይወታቸው ላይ የሚያነሳላቸው ሰዎች አሉ። አመት ከላያቸው ላይ የሚራገፍላቸው ሰዎች አሉ። እግዚአብሔርን ብቻ መስማት ምን ማለት እንደሆነ የሚማሩ ሰዎች አሉ። አስተማረው። ምን ብሎ ነው ያስተማረው? እግዚአብሔር ቅንነት ምን ማለት እንደሆነ ወቃ አለው። መታዘዝ ምን ማለት እንደሆነ፣ የኔ ድምፅ ማለት ምን ማለት እንደሆነ ተማራለው። ጴጥሮስ የማያውቀውን አሳወቀው። እነሱም ልክ እንደኛ ሆኗል። እግዚአብሔር አምላክ ከእናንተ ጋር መሆኑን ሁሉ እስኪያቅ ድረስ ምልክትን ያደርጋል። ተአምራትን ያደርጋል። አስረድታችሁ አይደለም? ከዚህ በኋላ እግዚአብሔር አብሯችሁ እንዳለ በምልክት መታወቅ ይጀምራል። በሚሰራው ሥራ መታወቅ ይጀምራል። በሚያደርገው ተአምራት መታወቅ ይጀምራል። እግዚአብሔር ነገራችሁን እንዳሻገረው መታወቅ ይጀምራል። ቁጥር 46 ላይ እንደዚህ ይላል። ይህን ቃል አንብቤ ከዛ ጨርሳለሁ። እግዚአብሔርም ሲያከብሩ ሰምተዋል እና በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አለ። አለ በኢየሱስ ክርስቶስም ስም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት ነው። ምን ይከለክላቸዋል አለ። እንደማን እንደኛ እንዲሆኑ ህግ አይከለክላቸውም አለ። የእኛ መረዳት አይከለክላቸውም አለ። ለምን? ሰማይ ፈቅዶላቸዋል። እግዚአብሔር የፈቀደላችሁን ሰው መከልከል እስካይችል ድረስ እግዚአብሔር አብሯችሁ መሆኑ ይታወቃል። እግዚአብሔር ለእናንተ ያዘዘውን ብሌሲንግ እግዚአብሔር ለእናንተ ያዘዘውን በረከት ለእናንተ ያዘዘውን ከፍታ ለእናንተ ያዘዘውን የክብር በር ማንም መከልከል እንዳይችል በከልካዮች አፍ ይመሰከራል። በተሟጋቾች አፍ ይመሰከራል። ከልካይነን ብለው እርግጠኛ በሆኑ ሰዎች አፍ ይመሰከራል። ለምን ሲባል እግዚአብሔር ሊጎበኛችሁ ወዷል እግዚአብሔር ለእናንተ መልስ ሊሆን ወዷል። ስለዚህ ማንም ከልካይ እንዳልሆነ ማሳየት ይጀምራል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ የጸሎታችንን መልስ ሲያደርግ ስንት ነገር ያደርጋል? ሶስት ነገሮችን። የመጀመሪያው እግዚአብሔር ምን ያደርጋል፣ አልፋችሁ ባልተለመደ መንገድ ሥራችሁን ይሰራዋል። ሁለተኛ፣ እግዚአብሔር አምላክ የሚያደርገው ሰዎች ይሰጣችኋል። ሶስተኛው የነገራችሁ ጋር ያደርሳቸዋል። ይህን ያደርጋል እግዚአብሔር። ቆመን እንጸልያለን።